ድረስ ጎተ የመጣው የዳስ እንደ ታሪክ ነው የምታዩ ጨርሻለሁ። ሩታ ዛሬ ጭራሽ አይተናት ሰምተናት የማናውቃት ሌላዋ የታደሰችዋ በጣም ቦኔ የተሞላች በራሴ መቆም እችላለሁ፣ በራሴ ሁሉ ነገር ማድረግ እችላለሁ፣ በራሴ መራመድ እችላለሁ፣ የማንንም ድጋፍ አይሻኝም የምትሏን እሩታን ጠንካሯን ብርቷን ጀግኗን ሴት አይተናታል ማለት ነው በጣም ተለውጣ ተቀይራ አለባበሷ ሁሉ ነገሯ ተቀይሮ ነው የመጣቸው ዛሬ አብርሽ እንግዲህ እንደምታዩት መጦ ሚስቴ ናት ማውራት እፈልጋለሁ ማነጋገር እፈልጋለሁ እያለ ከኢሳቅ ጋ ያልሆነ ሰጥ አገባ ውስጥ ገብተዋል ኢሳቅም እጁን ከኪስ ውስጥ ከቶ ናስኪ ተራራ መግፋት ከቻልክ ና ሞክረው በማለት ቆሞ እንግዲህ እሩታና አብርሽ በከባዱ በከባዱ ከባድ ጭቅጭቅ ተነስቶ በስተመጨረሻም የራስ ጉዳይ አይመለከትም፣ የት ወጣው የት ገባው አይመለከትም በማለት እንግዲህ ሁሉንም ነገር እርግፍ አድርጋ ጥላ እስከዛሬ ያበሸቃትን፣ ያናደዳትን፣ ያበሳጫትን ነገር ዝም ብላ በውስጧ የያዘችውን ነገር ሁሉ እንዳለ አውጥታ ተናግራ አብርሽን እንዲጸጸተው፣ አንገቱን እንዲ ግለፋ፣ ጥፋቱን እንዲያምን፣ ራሱን እንዲፈትሽ፣ ራሱን እንዲጠይቅ ንግግሯ እስከ ጥግ ድረስ ኃይለኝነት በተሞላበት እስከ ጥግ ድረስ ነግራው ወደምትሄድበት ኢሳቅን ይዛ ሄዳለች ማለት ነው። በመጀመሪያ እንዴት ናችሁልኝ ውድ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አብርሽንና ሩታን እንዲሁም ኢሳቅንና ሶስቱን ነው በአጠቃላይ ይዤላችሁ የመጣሁት። በመጀመሪያ ለድምፅ በጣም ይቅርታ አድርጉልኝ። በመቀጠል እንግዲህ ሩታ በጣም ወስናለች፣ ጨክናለች፣ ቆርጣለች በጣም ከሚባለው በላይ እንዴት ልበላችሁ፣ በጣም ወስናለች ማለት ነው ከሚባለው በላይ። ለምን ውስጧን የሰበራት ነገር አለ። ከዛም ውስጥ እንግዲህ ብዙ ነገር አድርጓል አብርሽ። እውነት ለመናገር በተግባር አብርሽ፣ ሩታ ውጭ እያደረች ነው እች ልጅ ሴት ናት፣ የት ነው የምትሄደው፣ ምን እያደረገች ነው እያለ ነው የሚገኘው። እሷ ደግሞ አንተ ያሁሉ ጊዜ ውጭ ላይ ስታደር ጠይቂ ያለው ወይ የት ነበርክ፣ የት ነው ያደርከው ስትለው ምላሽ አጧል? እኔ ወንድ ነኝ አንቺ ሴት ነሽ ብሎ ነው ምላሽ አይሰጠው ለዚህም ማለት ነው እና እንግዲህ እንደምታዩት እሱም ቤቱ አልወጣም፣ እሷም ቤቱ አልወጣችም። ነገር ግን እሱ እንደፈለገ ወጦ አድሮ ይመጣል፣ እሷ ደግሞ ቤት ውስጥ ቁጭ ብላ ትጠብቋለች። እንደ ድሯቸው ባያወሩም ባይነጋገሩም ማለት ነው እና እንግዲህ በጣም የሰበራት የጎዳት ነገር ተናግራለች። መድገምም አይጠበቅብኝም፣ ተናግሯለች። በቃ ሴት ይዞ ይዷል፣ ቤቷ ድረስ የእሷን ፎቶ እስከ ማስወረድ ብዙ ነገር አድርጓል። በተግባር ያደረገው ነገር በጣም ብዙ ነው። ከሩታ ይልቅ የእሱ ጥፋት ገብስፎ ወጣልና አብርሽ ዛሬ ለምን መጣ? የሚለውን እስኪ እናውራበት። አብርሽ እንግዲህ ብዙ ነገር አድርጓታል ላይክ እሷን የሆነ አልመጣም ብትልም አልሄድም ወደ ቤት አልገባም ብትልም ሲለምናት እሽ ባትለውም እሱ ፍቅርን መርጦ ሄዶ ነበረ። ከፍቅር ጋር ብዙ ነገር እያደረገ ነበር ቤቷ ሩታ ያስተካከል። እኔ እውነቴ ነው ያኔ የፍቅርን ስም ማንሳት ፈልጌ አይደለም መጥራት ፈልጌ አይደለም። ግን ያኔ እኔ እንደ ሴት ማለት ነው አልቀሻለሁ። የእውነት ነው ምላችሁ። ለምንድን ያለቀሽው አትሉኝም? ማለት በራሷ ቤት ከመጀመሪያ ጀምራ ከዜሮ ተነስታ አብረው አድገው አብረው ሰርተው ይሄን ቤት ገንብተውት የእሷን ፎቶ ተሰቅሎ አብረው ቤት የነበረውን ፎቶ እንዳይደብራት ማለት ልልቅ ሩታ፣ እኔ ፍቅር ውሽማ አይነት ነገር ነው እየታየኝ እና የእሷን ስም ማንሳት ፈልግ ወዳት አለሁ። በጣም እስከ ጥግ ድረስ መልካም ነገር ነው የምመኝላት። ግን በሰዓቱ ያደረገችው ነገር በጣም እሷም ተሳስታለች። ያው ገብታታል፣ ስህተቷ ወደ ራሷ ተመልሳ ወደ ራሷ አቋም ሄዳለች። በጣም ጠንካራ በጣም ጀግና ሴት ነች አውቃለሁ። ግን በሰዓቱ ያደረገው ነገር እንደ እኔ እንደ አንድ ሴት እንደ ባለትዳር የሆነች ሴት አውራው አውራው ያለች ቀለበት ያሰረች ሴት ቤት ቁጭ ብላ ገና ለገራ ተጣላን ተጨቃጨቅን ምናምን ብሎ ሌላ ሴት አምጥቶ ለዛውም የድሮ ፍቅረኛውን አምጥቶ በዛ ልክ ፎቶዋን ሁሉ አውርዶ እኔ እንዴት ልበላችሁ በጣም የተሰማኝና ሮታም ያ ነገር ነው ያበሳጫት። ከሚባለው በላይ በጣም ተሰምቷታል። ዛሬ ከልቧ ነው። እስከ ዛሬ ማንም ሰው መጦ ሲያወራት ሲናገራት ያን ያህል እኔ እንጃ መልስ አልነበራትም። አልፈልግም፣ አይሆንም፣ በቃ ተወኝ እንጂ ይህን ነገር እንደዚህ አድርጎኝ እንዲዝውኛለሁ ብላ አልተናገረችም ነበር። ዛሬ ላይ ግን ሁሉንም ነገር አውጥተዋለች። ለእኔ ክብር ቢኖር ኑሮ እንደዛ አታደርግም ነበር። አንተ ምንም አይነት ለእኔ ክብር የለህም፣ ሴት አምጥተሃል ራት በልተ ቁርስ ተገባብዘ የምትለያይ ሰውነ፣ በማለት እንግዲህ በጣም ተሰምቷት እንግዲህ እንባ እየተናነቃት ተናግራለች ማለት ነው። ይሄ ሁሉ የሆነበት ምክንያት ምንድን ነው? አብርሽ ጥፋቱን እስካሁን ድረስ ራሱ ሊያምን አልቻለም። ወደ ራሱ ሊመለስ አልቻለም። ሰውን ማመኑን አልተውም። ማለት ከዚህ በፊት ታውቃላችሁ፣ ሰው ከጽጌ ራሱ የማይፋታበት ምክንያት አልገባኝምና እንደው ስህተቱን ቢያርም ብላ ነው። ከኢሳቅ ጋር ምንም ነገር ግንኙነት የላቸውም። እኔ መቶ ፐርሰንት ስነግራችሁ ሩታና ኢሳቅ ምንም አይነት ግንኙነት የላቸውም። ነገር ግን ገና ከወንድ ጋ ገና ለገና ከወንድ ጋ ሆነች፣ ከወንድ ጋ መጣች፣ ለምን ይከላከልላታል፣ ለምን ይንከባከባታል ብሎ ስለሱ መጥፎ ነገር ያላደረገውን ነገር አድርጎ በቃ በሚዲያ ያዋረድ ነበር፣ አሳቢያው እቅዱ የነበረው ነገር። ግን ኢሳቅ የመለሰው ምላሽ አይታችኋልና ምንድን ነው ልላችሁ የምችለው ሩታ በዚህ ልክ ተናዳ ተበሳጭታ ያየዋት መቼ መሰላችሁ? ከጽጌ ጋር ለመጀመሪያ ቀን በቃ አፍቅራት አለው አብረን ሆነናል አንችን አልፈልግሽም ያላት ቀን በጥፍ የመታቻት ቀን ታስታውሳችሁ? ያኔ ነበረ እና ዛሬም በጣም ከፍቷታል። በቃ ተሰምቷታል። ውስጧ በጣም የታመቀ ኃይል አለ፣ ዝም ያለ በቃ የሆነ ሰዓት ላይ ግን ቢፈነዳ ብዙ ነገር ሊፈጠር የሚችል ነገር አለና እሱን ያየውበት አብርሽ ዛሬም ሊስተካከል አልቻለም። ኢቨን እንደዚህ ተናዳ ተቆጥታው ያልሆነ በቃ ሁሉን ነገር ዝርዝር አድርጋ ነግረው እራሱ ተመልሶ ከዚህ በላይ ምንም አድረግ አልችልም፣ በቃ እሷ የሄደችውን መንገድ እሄዳለሁ፣ እኔም በራሴ ህይወት እመጣለሁ፣ እኔም በቃ ከእሷ በላይ የሆነ ነገር አደርጋለሁ። ሌሎች ሴቶችን እንደለመደው ይዞ ሊመጣ ማለት ነው እና ያስጠላል በጣም ምንድ ነው የሚባለው? የፉክክር ቤት ሳይዘጋ ያድራል የሚባል ነገር አለ። ሩታንም ልቆጣት ፈልጋለሁ፣ ኢሳቅንም ልቆጣው ፈልጋለሁ። ኢሳቅ እንደ ሴት አክብሯት፣ እንደ ጓደኛ አይቷት፣ አብርሽ ዛሬም ደገሙ። ባለፈው እንዳስታወሳችሁት ውጭልኝ ከቤቴ ብሎ አባሯት ነበረ፣ እየገፈተረ እየደፋ እያዳፋ ከቤቴ ውጭልኝ፣ አብረው በሰሩት ቤት፣ አብረው በኖሩበት ቤት፣ አብረው በተቀመጡ፣ አብረው ባፈሩት ቤት ውጭልኝ ብሏት ነበረና በጣም ብዙ ሰዎችን ያሳመመ ንግግር ነበረና ዛሬም መውጣት ትችያለሽ ነው ያላት። እሱ ደግሞ ኢሳቅ እንዴት ሴት ልጅ ሆና እንዴት ውጭ ትላታለህ? አንተ ራስህ አትወጣም? እንዴት እንደዚህ አይነት ቃል ትጠቀማለህ? በጣም ነው የተበሳጨበትና ለእሷ በማክበር እንጂ ሌላ የተለየ ነገር አድርጎ አይደለምና። ሩታ ትናንትና ለኢሳቅ ግብዣ አርጋ አለት ነበረ። የኢፍጥር ፕሮግራም አዘጋጅታ ነበር። በጣም አምሮባቸው ነበር። በተረጋጋ ሁኔታ ጥሩ የሆነ ቪዲዮ ለቀውልን፣ የተረጋጋ በቃ ሰላም ያለው ቪዲዮ ለቀውልን ነበረና ያንን ሲያይ ማስጠበቅ አልቻለም። እየተንጨረጨረን የመጣውና አብርሽ ልልህ ነገር የምፈልገው ነገር ወደ ራሰ ተመለስ። ይኸውልህ ድስት ቢቀያየር ወጣጠ ጉልቻ ነው። ድስት ቢቀያየር ወጣ ጠፍጥም ይባላል። እና አንተም እዚህ ሴት ጋዛችኝ ዋጋ አንድ ሺህ ሴቶች ሊከቡ ይችላል አለ። ሀፍታም ነህ፣ በጣም ያለ ሰው ነህ። ተለውጫለሁ ብላል። እኔም ሚዲያ ላይ አንተን ትንሽ ውኜ ነው የምከታተል የነበረው ስቲል ነው አከታተላሉ። በጣም ነው ማከብር በጣም ነው ሞድ በጣም በቃ ጥንካሬ ሳላደንቅ አላልፍም። በጣም ሁሌ በቃ የሆነ ከፍታ በጣም ያስገርመኛል። ከዜሮ ተነስተ ደረጃ ላይ ቤት መኪና እስከ መግዛት ደርሳል። ያን ነገር በጣም አፕሪሽት ግን ሴቶችን እንደ ሩታ የሚሆንል ሴት መቼም ቢሆን ልታገኝ አትችልም። ወደ መመለስ አለብ። ማለት ያለ ሴት መቀመጥ የማትወዳ በቃ የሆነ ሰዓት ከሩታ ጋር ስትጣላ ሌላ ሴት ጋር ነው የምትሄደው ማለት ሴት ነው የሚያባብልህ ሴት ነው እንትን የሚልህ። እና ወደ ራስህ ተመለስ፣ አያዋጣም፣ አይጠቅምም። አው ሩታን ዛሬ አብረን እንሆን ምናም ብላታል። ግን ጥፋትን እያመንክ እየሸፈንክ አይደለም እየሸፈንክ፣ ፍንፍን አድርገህ ድበስበስ አድርገህ በቃ ወደ ቤትሽ ተመለሽ። ያ ነገር ምንድን ነው? ከይሳ ጋ ስላያ ሌላ ነገር ጸጽቶ ተቆጭተ ጥፋት ገብቶ ሩታን እንደምታስፈልግህ በትክክል ታስፈልግሃለች። ግን አሁን ላይ አይደለም የገባ አልተረዳሃትም። ያኔ ነው የምትረዳት ሁሉ ነገር ጥላው ስትሄድ ነው። ከሴት ልጅ ደግሞ ከወሰነች ወሰንሽ ነው፣ እስከ ጥግ ድረስ የእውነቴን ነው ምለ ጣፋጭ በቀል ነው የምታሳየ እና ሩታ ደግሞ ለነገርሽ የምፈልገው ነገር በጭቅጭቅ የሚፈታ ነገር የለም። ወደ ትዳርሽ ብትመለሽ እንደኔ ደስ ይለኛል። ይሄ ነገር የእውነት አብረሽ ባገኘሽ ቁጥር እያናደደሽ እያበሳጨሽ ነገራቶችን የበፊቱን በቃ እያነሳብሽ እንደሆነ ስሜታዊ የሆንሽ እንደሆነ ይገባኛል፣ አውቃለሁ፣ እረዳሻለሁ። ነገር ግን በቃ ወደ ራስሽ መመለስ አለብሽ ያልሆነ ህይወት ውስጥ እንዳትገቢ በጣም ፍርሃት አለብኝ። ያልሆነ ነገር እንዳትጀምር ትልቅ ስጋት አለብኝ እና ጥንካሬሽን ግን አነጋገርሽን፣ በቃ ልብ የሚያርስ ንግግር ነው የተናገርሽው። እሱ አስር ቀን ወጥ ውጭ እያደረ፣ አንቺ አንድ ቀን ለአንድ ቀን እንኳን ውጭ ብታድር ልትታዘብ ነው፣ እርግጠኛ ነኝ ያደርሽው ራሱ ማለት ነው እና እኔ ወንድ ነኝ አንቺ ሴት ልጅ ነሽ ውጭ ማድር የለብሽም ነው ያለው። ያ ማለት ምን ማለት ነው አስቦት? የራሱን ጥፋት እየሸፈነ የእሷን ጥፋት አጉልቶ ለማሳየት ነው እየሞከረ የሚገኘው ስለዚህ ሩታ ይሄ ልጅ ጥፋቱን ማመን አለበት። በእርግጥ አንቺም ጥፋት ሽናምነሽ ወደ ራስሽ ብትመለሺ የገነባሽውን ያስተካከልሽውን ያ ሁሉ ጊዜ ያ ሁሉ አመት የተሰደብሽበትን የተወቀስሽበትን ብዙ የሆንሽለትን ፍቅር እንዲህ በቀላሉ ባትታዩና፣ ባትረሳሶ፣ ባትጣሉ፣ ባትለያዩ እስከ መጨረሻው ደስ ይለኛል። ያንቺን ግን አይ በቃ ወስኛለሁ፣ ይሄን ህይወት ነው የምኖረው እኔ እንደፈለግኩ መሆን እፈልጋለሁ የምትይ ከሆነም እንከተልሻለን እኛ እኔ እደግፍሻለሁ። እስከፈለግሽው ከውጋ ብትወኝም እደግፍሻለሁ። ግን ካብርሽ ጋር ያዋጣሻል ብዬ ስለማስብ አብርሽም ያላንቺ አንቺም ያላብርሽ ትኖራላችሁ ብዬ ስለማላስብ፣ ሁለታችሁም ውስጥ ትልቅ ፍቅር እንዳለ ስለማቅ አንድ ላይ ብትሆኑ ነው ትልቁ ምኞቴ። ግን አይሆንም በቃ የራሴን ህይወት እኖራለሁ የራሴን መስመር መሰረታለሁ ካልሽ ትችያለሽ፣ መብትሽ ነው። እስከ ጥግ ድረስ ተበድልሻል፣ እስከ ጥግ ድረስ ተጎድተሻል፣ እስከ ጥግ ድረስ ብዙ ነገር አይተሻል፣ ብዙ ነገር ሰምተሻል። ያ ነገር እንድትቆጪ እንድትጨክኝ ያደርግሻል ግን ጠንካራ ሴት እንደሆንሽ በደንብ በደንብ ልነግርሽ እወዳለሁ ማለት ነው። በነገራችን ላይ ዛሬ ኢሳቅም ሩታዬም በጣም የሌላ አምሮባቸዋል። በጣም ከምነግራችሁ በላይ ማለት ነው። እና ሩታዬ ሁሌም እመሪ ድመቂ፣ ሁሌም እንወድሻለን። እና አብርሽ በጣም ተናዷል። ከዚህ በኋላ ለማደርገው ነገር ይቅርት አድርጉልኝ፣ ምንም ማድረግ አልችልም ከዚህ በኋላ ብሏል። ያ ማለት ምንድ ነው? እሷ እንደዚህ አይነት ነገር ስላደረገች እሱ ደግሞ ነገ አስር ሴት ነው ይዞ የሚመጣው። እመኑኝ፣ ይህንን ነው ሊያደርግ የሚችለው። በቃ ትንሽ እንኳን ከራሱ ጋር ማውራት አልፈለገም፣ አብርሽ ራሱ ማለት ነው። አያችሁት? ሩታ እንኳን ከወጣች ከተጠሉ በኋላ ራሱ ከስንት ሴት ጋር እንደሆነ አይታችሁታል አይደል? ይሄ ነው የሱ ምላሹ። መረጋጋት አይችልም፣ በራሱ መወሰን አይችልም የሚያደርገው ነገር። የሚዲያ ሰውኮ በጣም በብዙ ነገር ጥንቃቄ ማድረግ አለበት። እሱ ግድ አይሰጠውም፣ በቃ ለምንም ነገር። ይሄ ነገር በጣም ከባድ ነው። ወደ ራስ ተመለስ። ሩታም እንደዛው እንድትመጣ ከፈለግ ጸባይተኛ መሆን አለብህ። ይሄን አደርጋለሁ ይሄን አደርጋለሁ እያልክ ምትዘተውን ነገር ካላቆም ክሩታን እንደምታጣጣት ነው ምነግረህ። ይሄንን ነው ምላችሁ። አብራችሁ ስለ ስለነበራችሁ አመሰግናለሁ። ሰላም አምሹልኝ ባይ